ይርጂንድ አቋን እንድታውጡልኝ፣ አሁንም ከጎን ናችሁ። እውነቷ እስከሚወጣ ድረስ ከጎን እንድትቆሙልኝ የኢትዮጵያ ሕዝብ፣ ሀገር ውጭ ያላችሁ እንድታግዙኝ ለምናለሁ፣ እጠይቃለሁ። በጣም የገረመኝ ኢትዮጵያ ውስጥ ሕግ የለም፣ እሱን እናቃለን። የምሬ ነው። ግን የአንዱ ዓለም ጠበቃ ደንበኛዬ ለፋሲካና ለዳግመ ትንሣኤ ኮንሰርት በውጭ ሀገርና በሀገር ውስጥ ስላለ ይፈቀድለት፣ የዋስ መጣለ አንዱ አለም ግን ቢፈቀድልን፣ መስፈን ትችላለህ ማይክ ይዘህ። ከዛ ሲቀጥል እዚህ ቲክቶክ ላይ አላችሁ፣ ባይዜ ይሄ ሰው እንዲህ ያለ ነገር ስንቃወም ሁሌ ተቃራኒ የምትሆኑ ሰዎች አትከተሉኝ። እኔ ነገ ባይዜ፣ በራስ ልጅ ይደርሳል፣ በራስ እህት ይደርሳል። የግዴታ የአንዳንዳችን ቤት መግባት የለበትም ኢትዮጵያ ውስጥ ሴቶች ላይ የሚደርስ በደል ማቆም መቻል አለብን። ወንድ የሆናችሁ በጠቅላላ፣ ወንድምህ ይሁን ዘመድህ ይሁን አባትህ ይሁን ይህ ነገር የቆየ ነው። ብዙ ነገሮች ሲከሰት ዝም ብለን የምናልፈው ነገር ዋጋ እያስከፈለ ነው። ፍትህ ለቀነኒ አሁንም። ለጠበቃው አንዱአለም ጎሳ ምን አለው? ኮንሰርት እኮ አለብኝ ንገርልኝ። ኮንሰርት ለፋሲካ ለፋሲካ ለአንዳንድ ጉዳዮች ኮንሰርት አለብኝ ንገርልኛል። ጠበቃው ደግሞ እሺ ነግርላሉ ምን ችግር አለ? ጠበቃው እግዚአብሔር ይስጥ፣ እግዚአብሔር ይስጥ። አጋልጽልኝ። የራስ ጠበቃ ተጫወተበት፣ የራሱ ጠበቃ ተጫወተበት። ጠበቃው ደንበኛ ኮንሰርት ዝግጅት አለበት፣ አመት በዓል በኋላ ብዙ ዝግጅቶች አሉ። ለሱ ሲባል በዋስትና ይለቀቅና ኮንሰርቱን ያዘጋጅ። ማን ነው ጠያቂ? መቼም አንድ ጠበቃ የሚጠይቅለ አንተ ያልከውን ነገር ነው። መቼም ጠበቃ ያልተባለውን የተቀጣሪ ነው። ጠበቃ ማለት ለእኔ ብሎ የሚከራከር ነው። እኔ ስል ነው የምትናከረው። ጠበቃው ያጠፋው ነገር የለም። ጠበቃው ይከፈለዋ ይሸቅላል። ምንድን ነው እባክ? ኮንሰርት እንኳን አስቡት። ያች የሚወዳት የሚወዳት እጮኛው በድንገተኛ ህመም አልፋበት እሱ ኮንሰርት አማረው ዘፈን አማረው። የቀነኒ ጉዳይ ከቀን ወደ ቀን እንደ አዲስ እየሆነ እየመጣ ነው። አንዳንድ ምስሎች ከመውጣታቸው ባሻገር የጠበቃው ለአንዱ አለም ይለቀቅ ወይ ደግሞ በዋስ ሲፈታ ኮንሰርት ስላለበት ነው ማለቱ ህዝቡን ቁጣ ፈጥሯል። ቤተሰቦቿ ምን ይሉ ይሆን ይህን ሲሰሙ? እውነት አስችሎ ማይክ ይዘህ ትዘፍን ይሆን? የብዙ ሰዎች ጥያቄ ነው። በዚህ ሰዓት አለመቀደም ወይ ደግሞ ከመሬት በታች አለመሆን የሚባለው ነገር ትክክል ነው። ካልሆነ ትረሳለህ፣ የማይረሳ የለም። ሁሌም ቢሆን እስከሆነ ሰዓት ድረስ ትሆንና ትረሳለህ ያለ አንድ ኢንተርቪዎች የነበረ እሱን ያስታወሰኝ። ምክንያቱም ከአንዱ አለም ጋር ሳያወሩ ጠበቃው ይህን አላለ ህይወት ምን አስተማረች? እኔን አስተማረች። ሀብታሙንክም፣ ድሃውንክም ተመቸህም አልተመቸህም፣ ሰረክም ወደክም፣ ተነሳህም ሁሉም ይረሳል። ቀለል አድርገህ ላይ ይህ ልጅ ይህን ኢንተርቪው ከተደረገ በኋላ በብዙ ሰዎች ቁጥቁጣ ምኑን ሆኖ ለምን እንደዚህ አለ ብለው በጠይቁት መሰረት ያናገረው ልጅ ልጁን ፈልጎ አግኝቶት ነበር። እሱም እንደዚህ ነው ያለው። ከወራቶች በፊት እናቴን አጥቻት ነበረ። እናቴ ሞታችብኝ እስከ አርባ ቀን ድረስ በዙሪያዬ ሰዎች ነበሩ። እናቴና እኔ በጣም የተለየ ጥምረት ነበረ። ግን እስከ አርባ ቀን ድረስ ሰዎች በዙሪያዬ ነበሩ፣ ሄዱ። ከዛም በኋላ እኔ እንደምንም ማገገምኩ፣ ስራዬንም ጀመርኩ። ቪዲዮ ኤዲቲንግ ይሰራለሁ። ምንም ማድረግ አቅቶኝ ነበረ። በጓደኞቼ በዘመዶቼ በጎረቤቶቼ ትግል ከዛ ስሜት ወጥቼ ያው ስራዬን እየሰራሁ ነው። ወደ ቀድሞ ተመልሻለሁ። እንደዛ የሆነችልኝን እናት የደረስቻት ማለትም አርባ ቀን የሆንኩትን ያህል ስቃይ ተውኩት። ምንም በውስጤ ማስቀምጣትም መኖር ች ያለውኝ በቃ ትረሳለህ ያልኩ ለዛ ነው ነበር ያለው። የቀነኒ ጉዳይ ከቤተሰቦቿ ከጓደኞቿ፣ ከሚያውቋት ሰው አልፎ የማያውቃት ሰው ሁሉ የግርሳት ሆኖበታል ምክንያቱም ሁኔታው ያሳዝናል። እየቆዩ እየቆዩ የሚወጡ ፎቶዎች ደግሞ በጣም ልብ ይሰብራሉ። ብዙ አማራጭ ባለበት የማይሆን አማራጭ መጠቀሟ በጣም ከባድ ነው ይላሉ። ራሷን አጥፍታ ነው ብሎ የሚያስቡ ሰዎች ወንድሟ ባለፈው የሰራ ነው ቪዲዮ ነበረ፣ እኔ ይሄንን አልቀበልም በጭራሽ፣ ቀነን ይሄን አታረገን ነበር ያለው ወንድሟም አባቷም ማለት ነው። ብቻ የሆነ ሆነና ቀነኒ ዛሬ ላይ ከመሬት በታች ናት ከመሬት በላይ ያለ ብዙ መፍትሄ ያለው እንደሚባለው ሁሉ ዛሬ ላይ አንዱአለም ኮንሰርት አለው የፋሲካና የዳግመ ትንሣኤ ስለዚህ ባለ ጉዳዩ ይውጣ የዋስ መብት ይጠበቅለት ብሎ ጠበቃው እንዲህ ማሰቡ ብዙዎችን አስደንግጧል ብዙዎችን አስደምሟል እውነት ማይክ ይዞ ይዘፍን ነበር እውነት ከዛ መውጫ ወይ ደግሞ ማምለጫ ወይ ደግሞ የተሰሙትን አንዳንድ ነገሮች ለማጥፋት እንደ ምክንያት ሊጠቀሙ ይሆን የምር እንዳለው ኮንሰርት ኑሮት ሂዶ ሊዘፍን ይሆን እሱ እየዘፈነ ቁሙ የሚጨፈር ቢኖር ይሆን ብቻ ሁሉም ጥያቄ ነው ፍትህ ለቀነኒ ለብዙ ሴት እህቶች ትምህርት የሚሆን አጋጣሚና ትምህርት ሆኗል የቀነኒ ጉዳይ ብዙ ሴቶች ለልጆቻቸው ብለው ብዙ ነገር ይከፍላሉ ብዙ እናቶች ብዙ እህቶች ግን ደግሞ አንዳንድ ከአቅም በላይ የሆኑ ነገር በሆኑ ሰዓት እንደ ምልክት መውሰድ አለባችሁ። እናንተ ስትኖሩ ልጆቻችሁ ይኖራሉ። እናንተ ደህና ስትሆኑ ቤተሰቦቻችሁ በእናንተ ይደሰታሉ። ልጄ ባለትዳር ናት፣ ልጄ ልጆች እናት ናት፣ ልጄ የተከበረ ትዳር አላት ለመባል ብላችሁ ራሳችሁን ገላችሁ ለሱ የምትኖሩ እናቶች ንቁ! ስትል አንድ እህታችን በፌስቡክ ፔጇ ላይ አጋርታ ነበር። በእርግጥ ይሄ ታሪክ የብዙ ኢትዮጵያ እናቶች ታሪክ ነው። ለልጆቻቸው፣ ለትዳራቸው፣ ለህይወታቸው፣ ለባላቸው ሲሉ ብዙ መስዋዕት ከፍለው ልጆቻቸውን ከድግ ያደርሳሉ፣ ለቁም ነገር ያበቃሉ። እነሱ ባሳለፉላቸው መከራ አልፈው ልጆቻቸው ቁም ነገር ላይ ይደርሳሉ፣ ጥሩ ደረጃም ላይ ይሆናሉ። ያኔ ተመስገን ይላሉ። ብዙ እናቶች ያሳለፉት ህይወት ነው አሁን ግን እንደ እድል ሆነና መንፈሰ ጠንካራ ሁነው አንዳንድ እህቶች ህይወታቸው ሊታገሉ ሲሉ እንደ ጅል እየታዩ ይደበደባሉ ይገደላሉ የጭካኔ ጥቅ ይታይባቸዋል ግን ህይወት እስከማጥፋት ደረጃ ድረስ እስከሚደርስ መጠበቅ የለብንም እራሳችንን መፈተሽ ማየት አለብን አንዳንድ ጊዜም በዙሪያችን ላለ ሰው ማማከል ዞር ሲባል እልፍ ይገኛል አይደለም የሚባለው። ቅድሚያ ለራሳችን መስጠት፣ እኛ ስንኖር ነው ለሌሎች የምንኖረው እና አንዳንድ ከአቅም በላይ የሆኑ ነገሮችን በችልተኝነት ማየት የለብን ርጂንድ ሐቋን እንድታወጡልኝ፣ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድቆሙልኝ የኢትዮጵያ ህዝብ በሀገር ውስጥ በውጭ የሚያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ።